በአማራና በኦሮሚያ ክልሎች የአገዛዙ ኃይሎች ከፍተኛ ኪሳራ እየደረሰባቸው መሆኑ ተገለጸ። ባሳለፍነው ሳምንት በሁለቱ አካባቢዎች በተለያዩ ቀጠናዎች በተደረጉ በርካታ ውጊያዎች አገዛዙ ኃይሎች በሰውና በሎጂስቲክ ከፍተኛ የሆነ ኪሳራ እንደደረሰባቸው ተነግሯል። ባህር ዳር ዙሪያና በተለያዩ የአማራ ክልል ከተሞች እና በተለያዩ አካባቢዎች በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ የቀጠለ ሲሆን ዛሬ ከማለዳ ጀምሮ ከባድ ውጊያ እየተደረገ ሲሆን የአገዛዙ ኃይሎች ከነፍስ ወከፍ መሳሪያ እስከ ቢኤም 107 እየተጠቀሙ ይገኛሉም ተብሏል። የፋኖ ኃይሎች በደብረ ማርቆስ ከተማ በፈጸሙት የቦምብ ጥቃትም በአገዛዙ ሰራዊት ላይ ከፍተኛ ሰብዊ ጉዳት ማድረሳቸውን አፋባ አስታውቋል። በሁሉ በተደረገ ከባድ ውጊያም ሁለቱ ተፋላሚ ኃይሎች በየግላቸው ድል እንደቀናቸው ባወጡት መግለጫ አሳውቀዋል። ቀዳሚው መረጃችን ነው። ጀነራል አበባው ታደሰ በጠቅላይ ሚኒስትር አብይ አህመድ መገፋታቸው ተነገረ። የጀነራል አበባው ታደሰን ቦታ ጀነራል ጌታቸው ጉዲና መውሰዳቸውም ተሰምቷል። ያዘት ዜናም የአማራ ተወላጅ የሆኑ ስድስት ጀነራሎች መልቀቂያ ያስገብተው ከመከላከያ ሰራዊቱ መሰናበታቸው ተገልጿል። በውጊያ ብቃታቸው አሁን ካሉት የመከላከያ ሰራዊቱ ከፍተኛ ጀነራል መኮንኖች በግንባር ቀደምትነት የሚጠቀሱት ስድስቱ የአማራ ተወላጅ ጀነራሎች ያስገቡትን መልቀቂያ በአስቸኳይ ተፈጻሚ ሆኖ እንዲሰናበቱ በጠቅላይ ሚኒስትሩ በኩል ትዕዛዝ መውረዱ ተሰምቷል። ሌላኛው መረጃችን ነው አቀፍ የዜና አውታሮችና ሚዲያዎች የአማራ ሕዝብ ላይ የተከፈተውን ጦርነት ጆሮ ሰጥተው መስማት ጀምረዋል። በድሮንና በከባድ መሳሪያ ቤት ውስጥ በተኛበት እየተጨፈጨፈ ላለው የአማራ ገበሬ ድምጽ ለመሆን የዘጋርዲያን ጋዜጠኛ አማራ ክልል መግባቱ ተሰምቷል። በዜናችን አካተነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን መቼውንም ቢሆን ኒውክሊየር እንድትታጠቅ አይፈቀድላትም አሉ። የቴሄራንን የኒውክሊየር ስምምነት በተመለከተ በመጀመሪያ ኢራን ማንኛውንም ዩራኒየም ማበልጸጊያ ማቆም አለባት ብለዋል። በዜናችን ያካተት ነው። ሌላኛው መረጃችን ነው አክብሮታ ሰላምታችን ይድረሳችሁ። ሰላም ጤና ይስጥልን። ክቡራትና ክቡራን፣ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ይሸጋገራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በአማራና በኦሮሚያ ክልሎች የአገዛዙ ኃይሎች ከፍተኛ ኪሳራ እየደረሰባቸው መሆኑ ተገለጸ። ባሳለፍነው ሳምንት በሁለቱ አካባቢዎች በተለያዩ ቀጥናዎች በተደረጉ በርካታ ውጊያዎች የአገዛዙ ኃይሎች በሰውና በሎጂስቲክ ከፍተኛ የሆነ ኪሳራ እንደደረሰባቸው የዜና ምንጫችን ጠቅሷል። አማራ ክልል በተለይም በጎጃምና በጎንደር፣ እንዲሁም በወሎ ባለፉት ሳምንታት በዘመቻ አቋራ ቃል ኪዳን እየተካሄደ ባለ ውጊያ የአገዛዙ ጥምር ጦር ላይ የደረሰው ኪሳራ አራ ከወትሮ በተለየ ሁኔታ እጅግ ከፍተኛ ኪሳራን ያስተናግደበት እንደሆነም ተናግሯል። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ኦላ በተለያዩ አውደ ውጊያዎች ከፍተኛ ድል ማስመዝገቡንም እንዲሁ ከተለያዩ የመረጃ ምንጮች ለማረጋገጥ ተችሏል። የኦሮሞ ነጻነት ሰራዊት ኦላ እንዳስታወቀው በዘመቻ አንድ ሺ ግንባር ባለፈው ሳምንት ብቻ በሰላሳ ሁለት ቦታዎች ላይ ውጊያ ማድረጋቸውን በዚህም ወደ አንድ ሺ የሚጠጉ የአገዛዙ ሰራዊት ሰብአዊ ጉዳት እንደደረሰባቸው የዜና ምንጫችን ዘግቧል። ይህ በእንዲህ እንዳለ ለፋኖና ለኦሮሞ ነጻነት ሰራዊት ኦላ የሰፈር ሚሊሻ እንጂ መከላከያ ሰራዊት አያስፈልግም ሲሉ የመከላከያ ሚኒስትሯ ገልጸዋል። ፕሬዚዳንቷንም ሆነ አገር ኤርትራን በስም ሳይጠቅሱ አገር መሆን ያልቻለች ግን ስለሌለው አገር መናገር የምትደፍር በማለት የተቹት መከላከያ ሚኒስትሯ ኢንጂነር አይሻ መሀመድ ናቸው። እኛ እየተዘጋጀን ያለ ነው እዚህም እዚያም ለሚታዩ ትንንሽ ነገሮች አይደለም ያሉት የመከላከያ ሚኒስትሯ አይሻ መሀመድ ኤርትራን በስም ሳይጠቅሱ አጣጥለዋል። የኢንጂነር አይሻ ንግግር በቅርቡ ፕሬዚዳንት ኢሳያስ አፈወርቂ ብልጽግናን በተመለከተ ለተናገሩት ንግግር ምላሽ እንደሆነ ነው የፖለቲካ ተንታኞችና ታዛቢዎች የተናገሩት። ይህ በእንዲህ እንዳለ በባህር ዳር ዙሪያና በተለያዩ የአማራ ክልል ከተሞችና የተለያዩ አካባቢዎች በመከላከያ ሰራዊቱና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሯል ቀጥሏል። ዛሬ ከማለዳ ጀምሮ ከባድ ውጊያ እየተደረገ ሲሆን የአገዛዙ ኃይሎች ከነፍስ ወከፍ መሳሪያ እስከ ቢኤም 107 እየተጠቀሙ ይገኛሉም ተብሏል። የፋኖ ኃይሎች በደብረ ማርቆስ ከተማ በፈጸሙት የቦምብ ጥቃትም በአገዛዙ ሰራዊት ላይ ከፍተኛ ሰባዊ ጉዳት ማድረሳቸውን አፋ ባህ አስታውቋል። በሎ ቀጠና በተደረገ ከባድ ውጊያ ያገዛዙ ኃይሎችና ና ይፋኑ ኃይሎች ድል እንደቀን ናቸው በየፊናቸው አሳውቀዋል። ጀነራሉ በበኩላቸው በአማራ ክልል የጽንፈኛውን ኃይል አገሪ የማፍረስ ተልኮውን አፈረስን ሲሉ ተደምጠዋል። ክልሉ በቀጠለው ጦርነት ከባህር ዳር በቅርብ ርቀት ላይ ከአርሶ አደሮች ላይ መሳሪያ ለማስፈታት ከተንቀሳቀሰው ያገዛዙ ጦር ጋር ከፍተኛ ውጊያ ያደረገው የአማራ ፋኖ ብሔራዊ ኃይል በአገዛዙ ሰራዊት ላይ ከፍተኛ ሰብዊ ጉዳት ማድረሱን አሳውቋል። ባህር ዳር ዙሪያ ይነሳ የተባለ ቀጠና አርሶ አደሮች የግለ መሳሪያ ቻቸውን እንዳይነጠቅባቸው ከመከላከላቸው ባሻገር ወደ አካባቢያቸው የተንቀሳቀሰውን ያገዛዙ ጦር ላይ ሰብአዊና ቁሳዊ ጉዳት አድርሷል ሲል ነው አፋባሀ ያስታወቀው። በውጊያው አድማ ብተና ሚሊሻ አባላትና የመከላከያ ሰራዊት አባላት መገደላቸውም ታውቋል። ጨንታ አካባቢ በቀለ ሞላ፣ ሀብታሙ ጌትነት ና አለሙ ዘለቀ የተባሉ ሶስት ንፁሃን ገደለ ሲሆን መኖሪያ ቤታቸውን አቃጥሏል ሲሉ የፋኖ የመረጃ ምንጮች ዘገቧል። በዚህ በጎጃም ቀጠና ባሶ ሊበን ወረዳ በአንድ ቀን ብቻ በርካታ ያገዛዙ የጦር አባላት ፋኖን መቀላቀላቸውም ታውቋል። ወደ ፋኖ ከተቀላቀሉት መካከል አስሩ የመከላከያ አባላት ሲሆኑ ሶስቱ ደግሞ የሚሊሻ አባላት መሆናቸውን ያማራ ፋኖ ብሔራዊ ኃይል ጎጃም ሰባተኛ ክፍለ ጦር ነው ያሳወቀው። የፋኖ ኃይሎች በደብረ ማርቆስ ከተማ ቀበሌ 01 ውስጥ ደብረ ማርቆስ ዶም ክሊኒክ ፊት ለፊት በአገዛዙ ሰራዊት ላይ የቦምብ ጥቃት ፈጽመዋል። ያዘን ቦሎ ቀጠና የአፋ ባህ የምስራቅ አማራ ኮር አንደኛ ና ሁለተኛ ኮር በጥምረት በተሳተፉበት ውጊያ የአገዛዙ ጦር ላይ ከፍተኛ ጥቃት ፈጽመናል ሲል አፋ ባህ አሳውቋል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ እዜት በር ላይ በአገዛዙ ጦር ና በፋኖ ኃይሎች መካከል በተደረገ ውጊያ በመቶዎች የሚቆጠሩ የአገዛዙ የጦር አባላት መገደላቸውንም የአማራ ፋኖ ብሔራዊ ኃይል አሳውቋል ግንቦት 25 ቀን 2017 ዓ ም ዓመት ንጋድ ጀምሮ ጉባላፍቶ ወረዳ እዚ በራ አካባቢ የሚገኘው የአገዛዙ ካምፕ ላይ ጥቃት የከፈቱት የፋኖ ኃይሎች ሲሆኑ በዚህም ከባድ የሰብአዊ ጉዳትን ጨምሮ ከፍተኛ መጠን ያለው የአገዛዙ ወታደራዊ ሎጂስቲክን ማውደሙን አፋ ባህ አሳውቋል። በርካታ የጦር መሳሪያዎችን በፋኖ መማረኩ ተነግሯል። የአገዛዙ ጦር ወደ ፋኖ ይዙታዎች ተንቀሳቀሽ ጥቃት ፈጽማለሁ በማለት ፕሮፖጋንዳ እየነዛን ባለበት ወቅት ፋኖ በአንጻሩ በራሱ እቅድ ያገዛዙ የጦር ሰፈር ማጥቃት መቻሉ በመከላከያ ውስጥ ድንጋጤ ድንጋጤን ፈጥሯል፣ ሲል የዜና ምንጫችን አክሎ ዘግቧል። በቀጠናው ከፍተኛ ኪሳራን እያስተናገደ የሚገኘው የአገዛዙ ጦር በበኩሉ እዚት በር ላይ በጽንፈኛው ቦድ ላይ እርምጃ በመውሰድ በርካቶች እንደመሰስኩ ሲል መግለጫ አውጥቷል። ጀነራል አባው ታደሰ በጠቅላይ ሚኒስትር አብይ አህመድ መገፋታቸው ተሰማ። የጀነራል አባው ታደሰ ቦታን ጀነራል ጌታቸው ጉዲና መውሰዳቸውም ነው የተነገረው። ጀነራል አባው ታደሰ ያሉበት ሁኔታ ከቁም እስረኛ አይተናነስምም ተብሏል። አብይ አህመድ እና ጀነራል አባው ታደሰ ሴፍ መማዘዝ ከጀመሩ ሰነባብተዋል ሲል ነው የዜና ምንጫችን አክሎ የዘገበው። ጀነራሉ በመከላከያ ሰራዊት ውስጥ ምንም አይነት ትእዛዝ እንዳይሰጡ መታገዳቸውም ታውቋል። ጀነራል አበባው በጠቅላይ ሚኒስትር አብይ አህመድ መገፈታቸው አንደኛው ማሳያ የሚሆነው ከሰሞኑ ጀነራል ብርሃኑ ጁላ የጤና እክል ስለገጠማቸው የእሳቸው ምክትል በመሆናቸው የፊልድ ማርሻሉን ቦታ መተካት ቢኖርባቸውም፣ በጠቅላይ ሚኒስትሩ ቀጥተኛ ትእዛዝ መሰረት አበባው ታደሰ ወደ አካባቢው ድርሽ እንዳይሉ ታዘዋልም ተብሏል። ዚህም የፊልድ ማርሻል ብርሃኑ ጁላን ቦታ ተክቶ የመከላከያ ሰራዊቱ የደህንነት ቢሮ ኃላፊ የሆኑ ጀኔራል ጌታቸው ጎዲና ቦታውን ተረክበዋል ሲል የዜና ምንጫችን አክሎ ጠቅሷል። ጀኔራል አበባው ታደሰ እንግሊዝ ሀገር የሚገኙ ልጆቻቸውንና ባለቤታቸውን ለመጎብኘት በየሶስት ወሮ አንዴ የሚያደርጉትንም ጉዞ ከተከለከሉ አመት እንደሆናቸው የመረጃ ምንጫችን አክሎ ገልጿል። ይህ በእንዲህ እንዳለ የአማራ ተወላጅ የሆኑ ስድስት ጀነራሎች መልቀቂያ አስገብተው ከመከላከያ ሰራዊቱ መሰናበታቸው ተገለጸ። በውጊያ ብቃታቸው አሁን ካሉት የመከላከያ ሰራዊቱ ከፍተኛ ጀነራል መኮንኖች በግንባር ቀደምትነት የሚጠቀሱት ስድስቱ የአማራ ተወላጅ ጀነራሎች ያስገቡት መልቀቂያ በአስቸኳይ ተፈጻሚ ሆኖ እንዲሰናበቱ በአብይ አህመድ በኩል ግፊት መደረጉን የዜና ምንጫችን አክሎ ገልጿል። በዚህ አመት የመልቀቂያ ጥያቄያቸው ተቀባይነት አግኝቶ ከሰራዊቱ የተለዩ ስድስቱ ከፍተኛ ወታደራዊ ጀነራል መኮንኖች የብርጋዴር ጀነራልነት ማድረግ ያላቸውና በተለይም ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር ተደርጎ በነበረው ጦርነት ከፍተኛ ሚና የተጫወቱ መሆናቸው ተመላክቷል። የዜና ምንጫችን አንከር ሚዲያ እንደዘገበው እኚህ ስማቸው የተገለጸውና የተሰናበቱት ከፍተኛ ጀነራል መኮንኖች ብርጋዴር ጀነራል ማርጌ በየነ፣ ብርጋዴር ጀነራል አበበ በየነ፣ ብርጋዴር ጀነራል ዳዊት ዮሐንስ፣ ብርጋዴር ጀነራል ካሳ ደምሌ፣ ብርጋዴር ጀነራል አለም ዋየለና ብርጋዴር ጀነራል ሲሳይ ወለኔ መሆናቸው ታውቋል ታውቋል። ጀነራል መኮንኖቹ ከአማራ ህዝብ ጋር አብይ አህመድ አገዛዝ የገባበት ጦርነት ፈተና እንደሆነባቸው ነው የተመላከተው። እነዚህ ስድስት ጀነራሎች ያስገቡት የስራ መልቀቂያ በፍጥነት በመቀበል በፍጥነት እንዲሰናበቱ በጠቅላይ ሚኒስትሩ ትእዛዝ ተላልፎ ከመከላከያ ሰራዊቱ ውጪ መሆናቸውም ታውቋል። ብርጋዴር ጀነራል ማርጌ በየነ በጎንደር ጦሩን አሰማርቶ ከፋኑ ኃይሎች ጋር ሲዋጋ የነበረ ሲሆን በአማራ ህዝብ ላይ እየደረሰ ያለውን ግፍና በደል በመመልከት የስራ መልቀቂያውን ያስገባ እንደሆነም አምስቱ ብርጋሪ ጀነራሎችም በአማራ ክልል ጦሩን የመሩና ከአማራ ፋኖ ኃይሎች ጋር የተዋጉ፣ ለአገዛዙ እየተካሄደ ያለው የእርስ በርስ ጦርነት በሰላም እንዲቋጭ ጥያቄ ያቀረቡ መሆናቸውም ተነግሯል። ም አቀፍ ሚዲያዎች አማራ ህዝብ ላይ የተከፈተውን ጦርነት ጆሮ ሰጥተው መስማት ጀምረዋል። በድሮና በከባድ መሳሪያ ቤት ውስጥ በተኛበት እየተጨፈጨፈ ላለው የአማራ ገበሬ ድምጽ ለመሆን አማራ ክልል ገብቷል። የዘጋርዲያን ዘጋቢ ፈረንሳዊ ጋዜጠኛ ሮበን ተንገስተን ወደ አማራ ክልል በመግባት የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ፋኖዎችና የተወሰኑ አመራሮችን አግኝቶ ማነጋገሩም ተነግሯል። ከዚህ ቀደምም አንድ ዓለም አቀፍ ጋዜጠኛ በጎጃም ግንባር ተመሳሳይ ስራ መስራቱ ይታወሳል። ይህ ሲደማመር የፋኖ ዓለም አቀፍ ተቀባይነትን እንዲሁም መልካም ዝና ዝናን የሚጨምር እንደሆነም ተነግሯል። እዚህ ቀደመን ቢቢሲ፣ ሮይተርስና አፍሪካን ኢንተለጀንስ እንዲሁም ሌሎች የዜና አውታሮች ስለ ፋኖ ትግል በስፋት ዘግበዋል። ይህ ደግሞ ለፋኖ ትልቅ አቅም ይፈጥራል፣ ቅቡልነቱንም ይጨምራል ተብሏል። የተለያዩ ሀገራት መንግስታት በፋኖ ዙሪያ ከአብይ አህመድ አምባሳደሮች የሚሰሙት የአሳት ትረቅት እንደ አሳሳታቸውና ሱን ሀገር ዜጎች ከሚገለው የአብይ አህመድ መንግስት ጋር ያልተገባ ወዳጅነት እንዳይፈጥሩ ለማስቻል እንዲሁም ድጋፍና እርዳታ ለአብይ እንዲነፍጉት ለማድረግ ይህ አይነ ለመቱ የዓለም አቀፍ ሚዲያው ሰዎች ጉብኝትና ግምገማ ጥሩ እንደሆነም ተነግሯል። ዘጋርዲያኑ ጋዜጠኛ በአማራ ህዝብ ላይ የተፈጸመውን የድሮን ጥቃት እንዲሁም የተደፈሩ እህቶችን ማናገሩ የተነገረ ሲሆን የወደሙ ትምህርት ቤቶችና የጤና ተቋማትን እንዲሁም የመኖሪያ ቤታቸው የተቃጠለባቸውን ገበሬዎች አግኝተው ማነጋገሩም ተነግሯል። ጥቅሉ በአማራ ህዝብ ላይ እየተፈጸመ ያለው መዋቅራዊና ቀጥተኛ ጥቃት መመልከቱንና ይህንንም ለዓለም አቀፉ ማህበረሰብ ሊያስረዳ ቃል ገብቷል። ይህንን እንደሚያደርግም ለአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ህዝብ ግንኙነት መምሪያ ኃላፊ ለአርበኛ አበበ ፈንታውና ለሚዲያ ዘርፍ ኃላፊው አርበኛ ሚኒሊክ ፋንታውን ቃል በቃል ነግሯቸዋል ሲል የዜና ምንጫችን አክሎ ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን መቼሆንም ቢሆን ኒውክሊየር እንድትታጠቅ አይፈቀድላትም አሉ። የቴሄራንን የኒውክሊየር ስምምነት በተመለከተ በመጀመሪያ ኢራን ማንኛውንም ዩራኒየም ማበልጸጊያ ማቆም አለባት ብለዋል። የዩራኒየም ማበልጸግ አንፈቅድም ያሉት ትራምፕ ከረጅም ጊዜ በፊት ማቆም እንደነበረባትም ገልጸዋል። የኢሮፕያን አቆጣጠር በ2015 የኒኩለር ስምምነት ኢራን 3.67 በመቶ ብቻ ዩራኒየም እንድታበልጸግ ተፈቅዶላት ነበረ። በአሁኑ ሰዓት ግን ትራምፕ ምንም አይነት ዩራኒየም ማበልጸግ አትችልም ብለዋል። ዶናልድ ትራምፕ በመጀመሪያው ስልጣን ዘመናቸው አሜሪካን ከ2015 የኒኩለር ስምምነት እንዳገለሉ የሚታወስ ነው። ይህም ኢራን እስከ 60 በመቶ የማበልጸግ አቅም እንድትይዝ አስችሏታል። የተባበሩት መንግስታት የኒኩለር ተቆጣጣሪ ድርጅት ሪፖርት እንዳመለከተው ኢራን ባለፉት ሶስት ወራት 8 ኪሎግራም ዩራኒየም አበልጽጋለች። ኢራን አሁን ለአስር የኒኩላር ጦር መሳሪያዎች የሚሆኑ በቂ ዩራኒየም እንዳበለጸገችም ተነግሯል። ውድና የተከበራችሁ አድማኝ ተመልካቾቻችን፣ እኛም ለለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለመላው የዓለም ህዝብ ይሆን። ቸር ያሰማን። ሻሎም